በስተ መጨረሻ ናታንና እፍዬ እንግዲህ በአንድ አደሩ። ብዝራን ባሰበር ሎ ሲባል ነው ዛሬ ያደረው ማለት ነው። የእውነት ምንም ቢሆን እንግዲህ ከዚህ በኋላ ማለት ነው እናትዬ፣ ኤፍራታዬ እንኳ ብትሄድ አይቆጭህም። ዋናውን ነው አግኝተኸዋል ማለት ነው። ግን አምላኪ ሆይ ምንድን ነው እንደዚህ የተፈጠረው? ለምንድን ነው እኔ ያኔ ከአንድ አይሉት ብዙ ጊዜ ተደፍሬ አልነበረ ወይ? ፈጣሪ ሆይ እግዚአብሔር ሆይ ምን አይነት ታምረኛ ናት እያለች እንግዲህ ከራሷ ጋር በጣም እየታገለች ነበር ማለት ነው። ደግነቱ እውነት በፈገግታ ነው የጨረሰችው ያኔ ማለት ነው። በጣም ነው ደስ ያላት። በደም በደም ሁኜ ነበረ። እንዴት እንዴት እንደዚህ ሊፈጠር ቻለ እንዴት እያለች በጣም ጥያቄ ሆኖባታል ማለት ነው። እና አመሰግናለሁ ፈጣሪ እያለች ፈጣሪዋን አመሰገነች። እንግዲህ እናታን ወይኔ ጉዴ አለገና ከእንቅልፎ ሲነቃ ማለት ነው ወይኔ ጉዴ ምንድን ነው ያደረግኩት? ምንድን ነው ያደረግኩት? ወይኔ በቃ ዛሬ የኔን ጨረቃ ረብሻታለሁ ማለት ነው ብሎ እንግዲህ ወደ ቢኒያም ደወለ ማለት ነው። ኦ እንዴት አደርካለው? ደህና ነኝ። ቆይ እኔ ምልክ ቢኒ፣ ምንድን ነው ያደረግኩት ማታ? እስኪ ንገረኝ ሲለው ብታይ እኮ ኢፉዬ የኔ ጨረቃ እሷ ጋ ነው የማድረው። ለምን ከዳችኝ? ለምን ተወችኝ? እንዴት ተስፋ ቆረጠች እያልክ ስታለቅስ ነበረ አለው። እውነት እኔ አልቅሻለሁ? አዎ። ለማንኛውም እየቀለድኩ ነው ያለሁት። ማለቴ ያው ግን ኤፍራታ ክፍል ካልተኛሁኝ ስትለኝ እዛው ትቼ መጣሁኝ። በጣም ሰክረህ ነበር። ለማንኛውም በሌላ ቀን መነጋገር አለብን፣ እንነጋገራለን አለው። ከዛም በኋላ እሺ በቃ እሺ ብሎ ዘጋው። ከዘጋው በኋላ ኤፍራታ እየመጣች እንግዲህ ኤፍራታዬ፣ ከመጣሽ በኋላ ምንድን ነው ያደረኩት? እረበሽኩሽ እንዴ? ልብሴን ማን ነው ያወለቀው ሲል፣ አይ በርግጥ እኔ ልብስህን አውልቄልህ ነበረ እና አንተም ቢስተለኝ፣ እኔ ውጭ ሶፋ ላይ ሄጄ ነው ያደርኩት አለችው። እውነት? አዎ፣ በጣም ይቅርታ አላት። ችግር የለውም እና እስኪ ነገሪኝ፣ ለምንድን ነው አብረሽኝ ያላደርሹ? እኔ ያስጠላሁሽ? አላት። አይ ያው እኔ ሌላ ሰው አፍቅሬ ስለሆነ ለዛ ብዬ ነው፣ ለሱ ሰፍቲ ብዬ ነው። ይሄን ያህል አስጠልቸሻለሁ ማለት ነው? እስኪ ንገሪኝ፣ ማን ነው ማን ነው እሱ? እስኪ ማን ነው እኔን ያስረሳሽ? ንገሪኝ ሲላል። ከዛም በኋላ ኤፍራታ ተናገሪ በይ፣ በኋላ በአደባባይ አይቶ ልቡ ከሚሰበር እና ያኔ ከሚያለቅስ አሁን በር ዘግቶ ቢያለቅስ ይሻልሻል፣ ተናገሪ እያላት አንገቷ ላይ ደግሞ የሆነ ነገር እንቅ አደረጋት፣ እንዳትናገር ማለት ነው።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 ቃሉ አንቺ ደግሞ ማነሽ? ማነሽ? እስኪ ንገሪ ማነሽ አላት። እኔ እኮ ባለፈው ሕይዋን ነኝ፣ የቤዛ ጓደኛ። በጣም እኮ ጠፋህ፣ እደውላለሁኝ ስትል ትሰሚኛለሽ። እኔ መኪና ውስጥ መግባቱ ራሱ መታደን ነው። ሰምተሻል? ከዚህ በኋላ አልፈልግሽም። እኔ ባለትዳር ነኝ፣ እና ላገባ ነው ሳምንት ሲላት እንዴት በዚህ ቅጽበት ታገባለህ ግን ያፌትዬ እንዴት ያኔ እኮ አንተም እንደምትወደኝ እና ስመሀኝም ጭምር ነበር አለችው። እሱ ነገር አብቅቷል፣ አልፏል። ያን ያህል ደግሞ ቦታ የሰጠሁሽ አልመሰለኝም ነበር። ለማንኛውም ዱቄት አማላት ቆይ ልክህን ነው ማሳየ እያለች እንግዲህ ስታ እያለቀሰት ወይኔ በቃ ተበላሁ ማለት ነው። ወይኔ ምን አባቴ ነው የማደርገው፣ እንግዲህ እያለች ብቻዋን ስታወራ እንደ አጋጣሚ ሉሊት መጣች። ምን ሆነች ነው ህዋን፣ የኔ ውግ፣ ምንድን ነው እንደዚህ የተፈጠረው ስትላት፣ ምን ላርግ ብለሽ ነው መቼም ፍቅረኛች ከርቶች መሆን አለበት አለቻት። አዎ እሱ ነው እንደዛ የሚያደርግ ታዩ። በቃ ለመጣው ከመጣ መጣ፣ ከሄደ ሄደ። የሄደውን መሸኘት የመጣውን መቀበል ነው አለቻት። ታፈቅሪዋለሽ አይደል አለቻት። በጣም የማፈቅረው፣ በጣም ግን፣ አንቺ የሆነ ነገር ማድረግ አለብሽ። እስኪ ያስቁሚልኝ። ደግሞ ሳምንት ነው የሚያገባው። በጣም ቅርብ ነው ወቅቱ አለቻት። እንደዛ ከሆነ አንቺ ለምንድን ነው አንድ ምስጥር የማታደርጊው? ምንድን ማለቴ? እናታና እቤዛ ላይ እያደረግሽው ለምን አታደርጊውም? ስትረፍ አይ፣ ሴትየዋ እያዋኮሙታለች አለች። ውይ፣ አሁን ደግሞ ይቺ፣ አሁን ጊዜዋ ነው መሞቻዋ፣ አሁን ጊዜዋ ነው ምን አለይ ቢዝነስን ታገኝ ነበር። ሆይ ጉድ በፈጣሪ እኮ ገበች ማለት ነው። አይ ሎሪት ለማንኛውም ችግር የለውም። እና አንድ ነገር ታደርግልኛለሽ? ምንድን ብቻ የሆነ ነገር ማድረግ አለብሽ እንዳያገባ አለቻት። ችግር የለውም እተባበርሻለሁ ብላ ምንቅ ምንቅ ምንቅ እያለች ሄደች ማለት ነው። በቃ ሎሪት እንግዲህ አንቺ ነሽ ለሴት የምታስብ ለሴት ልጅ ለማንኛውም እንግዲህ የሰይጣንሽን ተግባር ያፌት ላይ ማድረግ አለብሽ እያለች ነው ከዛም በኋላ እንግዲህ ኤፍራታ፣ ቆይ አንቺ ምን ለማድረግ ነው የመጣሽው? እስኪ ንገሪ አንቺ የቪዛ ጓደኛ አይደለሽም ደግሞ። ለዛ ለሰውየሽ ንገሪው፣ እኔ ለማንም ምንም ነገር አላደረግኩም አልተናገርኩምም። ስለዚህ እባክሽ ውጭልኝ፣ ስትላት አንቺ እንደምታስቢው እኔ የያፌት ሰው አይደለሁም መርማሪ ፖሊስ ነኝ ስትላት በጣም ደነገጠች እና እንደዚያ ከሆነ እስከዛሬ የት ነበር? ስትላት አይ እኔ እኮ የቤዛ ጓደኛ ሆኜ የመጣሁት እዚህ ቤት ሁሉን ነገር መረጃ ለመሰብሰብ ነው። ምን? አዎ። እና ታዲያ እና ታዲያማ ቤዛን ተከታትዬ ቤዛ በእርግጥ ማንም ሰው አይወዳትም፣ ማንም ሰውም የላትም። ነገር ግን ብዙ ብዙ ስህተቶችን ትሰራለች አለቻት አው እኔም እኮ በጣም ነበር የምወዳት፣ ግን ምን ዋጋ አለው። እሷ ሰው ያላትን ነው እንጂ በፍጹም ልሰማ አትችልም። ደግሞ የኔ የሆነውን እኔ እሷ የምታስበው እኔ ሁሉንም ነገር እንደወሰድኩባት ነው አለች። አው እንደዛ ነው የምታስበው ቤዛ አለች። ነገር ግን እኔ የኔንም ጭምር በሰጥኋት ብቻ ግን ወደ ቀልቧ በተመለሰች አለች። ኤፍራታዬ ማለት ነው። ለማንኛውም እንግዲህ ያኔ ከሞት ያዳንኩሽ እኔ ነኝ ስትላት ምን አው እና አሁን ላይ ግን እና ለምን ራስሽን ማጋለጥ ማጋለጥ ፈለግሽ አለቻት። አሁን ላይማ ላለቃም ለማንም ስልክ እያነሳሽ አይደለም፣ ስለዚህ ለዛ ነው ስትላት፣ እና አሁን በየተፈጠረው ነገር ንገሪኝ፣ ለምንድን ነው አንቺ ያፌትን የምታገዱት ስትላት በቃ ነገርኩሽ እኮ እኔ ወደድኩት አፈቅርኩት ስለዚህ እሱን ላገባ ነው ኦ አንቺ ጭራሽ ከናታኖች አለቻት አዎ ምን ነው እኔ ሰው አይደለሁም እንዴ እኔ አልሳሳትም እኔ አላፈቅርም ሌላ ሰው ለምን እንደዚህ ታያለሽ እያለች እንግዲህ ኤፍራታዬ አሁንም እናቱን እየጠበቀችው እየተጠበቀችው ትገኛለች ማለት ነው በፍጹም አሳልፋ መስጠት አትፈልግም እና ለማንም ለፖሊሷ ለህዋን ሳይቅ ህዋን ሳይቀር እንግዲህ መናገር አልፈለገችም ለህዌ ሳይቀር ማለት ነው። ከዛም በኋላ በቃ አሁን ሂጂ አለቻት ማለት ነው። ከዛ ወደታች ወደ ፎቅ እየወረደች እያለች ገነት በጣም ደነገጠች። አንቺ ቆይ የት ነበርሽ እንዴ? ላይ ነበርኩኝ። ኢፍራታ ምንድና ያደረግሻት ምንድነ? ስትላት ቆይ አንቺ ሁሉም ሰው መጥፎ ነው እንደሚመስልሽ አረን፣ የምንም ነገር አላደረኩም። ለማንኛውም እንዳትንቀሳቀሽ፣ እኔ ሄጂ ቼክ ማድረግ አለብኝ ብላ ኢፍራታ ጋር ሄደች ና ክፍት አድርጋየችው ከዛም በኋላ ምን አድርጋሻለሁ፣ እጇንም እግሯንም ድብስብስብስ እን ምን ሆነሽ ነው አለቻት። አይ ያች እኮ ህውን እዚህ አግኝቻት፣ ምን ልትሰራ መጣች? መቼም የሆነ ነገር ለማድረግ ነው የመጣችው ስት ቆይ ገነት ገኝ ቆይ፣ ለምንድን ነው እኔን በተለየ መንገድ ልትንከባከቢኝ የፈለግሽው? እስኪ ንገሪኝ፣ ከኔ ጋር ያለሽ ምንነት ምንድን ነው አለቻት። አይ ምን ይሆናል፣ ያው አንቺ ሁሉም ሰው ስለሚያሳዝንሽ እና ስለምታሳዝንኝ ነው እንጂ እኔ ከአንቺ ጋር ምን አይነት ግንኙነት ይኖረኛል? በፍጹም ምንም አይነት ግንኙነት የለኝም አለች። አያያይ እኔማ ይህ ቤት የሆነ ነገር ያለሽ ነው የሚመስለኝ ሲቀጥል ያንን ይመስል ቤትና ያንን ይመስል ልጅ እያለሽ እንዴት እዚህ መጣሽ የሰራተኛ ወዝ የሚመስል ራሱ እንኳ የለሽም አለቻት ተይ እፉዬ ምን ማለት ነው የሰራተኛ ወዝ ሲቀጥል ሰራተኛ ወዝ ደግሞ ምን አይነት አክት ነው የሚያሳየው እስኪ ንገሪኝ አለቻት ከዛም በኋላ አይ በቃ ተይ ለማንኛውም ሄድኩኝ ብላ እንግዲህ እውነት ለመናገር በጣም ገኒ በጣም ተናገረቻት። ኤፍራታዬ ማለት ነው። ከዛም በኋላ ከሄደች በኋላ እኳ አልተጸጸተችም ኤፍራታ እንዲህ እኔ ምን አልኩኝ እኔ ምን አልኩኝ፣ እኔ አሁን ለሷስ እኔ ምን አስጨነቀኝ፣ ያው እኔ የተናገርኩት ትክክል ነኝ ምናምን እያለች ራሷን እንደውም ለማጽናናት ሞከረች። ማለት ነው እንግዲህ እናቱና ያፌት ደግሞ መጠጥ ቤት ተገናኝ ኦ ትጠጣለህ፣ ማለት ነው ገና ብዙ ትጠጣለህ እያለው እየተደሳሰተ ነበር። ገና ካሁኑ መጠጥ ጀመርክ እንደ እያለው ነበር። ከዚያም በኋላ ምን ለማለት ፈልገህ ነው አንተ ሰውዬ ግን ሲለው፣ አይ አይ እሱ ወደፊት ብናየው አይሻልም ነበረ አለው። በሌላ በኩል እንግዲህ ጽ ይቺ እርኩስ የሆነች ልጅ ኤፍራታ ማንነት በቅርቡ ማጋለጥ አለብኝ። በፍጹም እሷ ጥሩ ሴት አይደለችም፣ እያለች እንግዲህ ለገኒም እንዲሁም ደግሞ ለሉሊዝ ሳይቀር ስለ ኤፍራታ መጥፎ ነገር እየተናገረች ነው ማለት ነው። ለምን እንደዚህ ትሆኛለች? ለምንድ ነው እንደዚህ የሆንሹ? ግን ቆይ ብያች ልጅ በረዘሻ ላይ ማለት ነው አለቻት። አይ ገኒ፣ እኔ ማንም አልበረዘኝም። ነገር ግን ትክክለኛ ማንነቷ የኤፍራታ እንደዚህ አይደለም ቤዛ እንዳለችው ነው እያለች የድሮ ድሮ ላይ ታስታውቅሱ ከሆነ የዛ መጥፎ ማንነቷ ተነስቶባታል ወንድሜን ቆይ እጠብቀዋለሁኝ ለወንድሜ የምትገባው ኤፍራታ ሳትሆን ቤዛ ናት እያለች እንግዲህ መፎከር ይዛለች ማለት ነው። እውነት በጣም ያሳዝናል። በዚህ ልክ እ እንደዚህ ወደ ቀልቡ አካል ተመለሰች። ወደ ቀልቧ ካልተመለሰች በጣም ታሳዝናለች ማለት ነው። ኤፍራታዬ ኤፍራታዬ እስከ መቼ ድረስ ነው እንደዚህ የምትሆነው የምትሰይቃየው ማለት ነው? እና ኤፍራታዬ እስከ መቼ ድረስ ነው በዚህ ልክ የምትሰቃየው? ያሳዝናል። የእውነት በጣም ያሳዝናል።